ባሪ የቀጣኩበት ዋነኛ ምክንያት ደስ በቃ ላገኝ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታወሽም ስለምፈልግ፣ ከዛቄ ምንም እንትን የተፈጠረ ነገር የለም። ግዴታ ነው አንቺን ማግኘት፣ አንቺ እኔን ማግኘት የባስፈልጊ ራሱ፣ እኔ ግዴታ ነው አንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ፣ ቢሆን አክል ጊዜ እየመጣሁ ጠይቅሻለሁ። ማድረግ ያለብኝ ነገር አድርጋለሁ። ወደኋላ አልልም።

ገምታችሁ ድረሱበት። አላችሁ፣ እስኪ አስታውሱ። ይህንን ቦታ አሳያችሁ። ቦታም ይሄንን ቦታ ያስታውሳለ። ወደዚህም አሳያቸው። በእርግጠኝነት አብዛኞቻችሁ ታስታውሱታላችሁ ብዬ አስባለሁ። ምናልባት ቪዲዮችን አንዳንድ ሚሊዮን የገባበት ቦታ ይሄ ቦታ ነው። የእኛ ቪዲዮዎች፣ የእኔና የሩታ ከዛ በፊት እኔና ሩታ ትንሽ ጥላኝ ወደ ሌላ ሀገር ልትሄድ በነበረበት ሰዓት የቀረጽናቸው ቪዲዮዎች እዚጋ ነበሩ። ምናልባት ካስታወሳችሁ ማለት ነው። እና ዛሬም እንግዲህ እቺ ቦታ የሆነች ች መልእክት ታስተላልፋለች ብዬ ስላሰብኩኝ ዛሬ ሩታን እዚህ ቦታ ላይ ቀጥሬያታለሁ። ትመጣለች እና ቦታውን እያየሁት እየሳኩኝ ነበር፣ እየገረመኝ ነበር ምናምን ትውስታዎች፣ ትንሽ ወደኋላ ከአንድ ዓመት በፊት ምናምን ነገር ወደኋላ ወሰድ አድርጎኛል። ይመስለኛል ምናልባት ቪዲዮውን አሁን ላይ ገብታችሁ ካያችሁት ከአንድ ሚሊዮን አልፈዋል። እና ሩታ እኔ ቅር ጥያቄ ጠይቃ ምናምን እኔም ብሬክ አፕ ባደረግኩበት ታይም የተቀረጠ ቪዲዮ ነበረ። እና አብዛኛዎቻችሁ ታስታውስታላችሁ ብዬ አስባለሁኝ። እና ዛሬ ስለዛ ቪዲዮ ላብራራ ሳይሆን የመጣሁት ሩታ ናፍቃይ ላገኛት ነው የመጣሁት። እና ልጄም ናፍቆይ ነው የመጣሁት። ለማንኛውም ፋሚሊ ቴ እዚህ ቦታ ላይ የቀጠርኩበት ምክንያት አለኝ። ምናልባት ይህንን ቦታ ላይ ሩታ ስትቆም የሆነ የሚሰማት ስሜት ያለ ይመስለኛል። ለዛም ጭምር ነው ዛሬ እዚህ ቦታ ላይ የጠራዋት ማለት ነው እና ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድታየት ጠይቃችኋለሁ። ትወዱታላችሁ እያስባለሁ እና በጣም የምወደው ቦታ ነበረ። ያኔ ከሩታ ጋር ስገናኝ እዚህ ቦታ ላይ ነበረ ብዙ ጊዜ የምመጣው የነበረው ማለት ነው እና ለማንኛውም ቤተሰቦች የትንሽ ደቂቃ እንድታገሳት እንጠብቃት። ከዛ ትንሽ ረጅም ጊዜ የሆነና ከተገናኘን አስራ አምስት ቀን ይመስለኛል። በቪዲዮም በምንም ከተገናኘን አንድ አስራ አምስት ቀን ይሆናል ብዬ አስባለሁኝና እስኪ ዛሬ ሩታ መታ ደግሞ ያሉትን ነገሮች በደንብ የምናየው ይሆናል። እዚህ ቦታ ላይ ስትቆም እሷም ወደኋላ መለስ ብላ ብዙ የምታስታውሳቸው የምታስባቸው ነገሮች ያሉ ብዬ አስባለሁኝ። እስኪ የትኛው መንገድ እንደምትመጣ አላውቅም ብዙ ጊዜ ያኔ የምትመጣበት መንገድ ከዚህኛው ነበረ። ከዚህ መንገድ ነበር ብዙ ጊዜ የምትመጣውና ዛሬም በዚሁ እንጠብቃትና በዚህ እንዳትመጣና እንግዲህ እንዳንዋረድ። በእርግጠኝነት በዚህ መስመር ነው ዛሬ የምትመጣው እያስባለሁኝ ከርቀት ሰዎች እየታዩኝ ነው። ከርቀት ነው እና በእግሯ ነው እየመጣች ያለችው፣ ብቻዋን ነች እና ትታየኛለች። የኛለች ብቻ ለማንኛውም ፋሚሊ እንጠብቃታለን። ትንሽ ደቂቃ እስኪ እንታገሳት፣ እየመጣች ነው። እውነት ነው ስሰተሽ ልቤና አሳለፌ ቅር ማላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፍለው ሌላ ጭንቀት አለ ለሰው የማልገልጸው፣ ተሸንፌ አለው ተሸንፌ። ለማንኛውም ፋሚሊ ቼ

ምንም ትውስታ የለብሽም? ለስ ይወደድሽ ትውስታ የለሽም? ይሄ ቦታ ላይ ስንቅ ቆመሽበታል። አይ መተሽ ዝም አልሽ ብዬ ነው እዚህ ቦታ ስጠራሽ፣ ቅድምም ሳወራሽ መሰለኝ ዝም ነው ያልሽው፣ እና ግራ ገባኝ። ለዛ ነው ጥያቄው ነው ብኛል እርግጥ ለምን እዚህ ጋር እንደቀጠርከኝ አላውቅም ከአንድ አመት በፊት እስኪ መለስ ስበኝና አስበያቸው እነዛ ጊዜያቶች ከዛም ባለፈ የዛሬ አመት አንችም እንደዚ ያልነበር ምንም እንደዚ ያልነበር አሁን እንዳለበት ማለት ነው አደለ ብዙ ለውጦች አሉ ህይወታችንም ላይ ራሳችንም ላይ ብዙ የተቀየሩ ነገሮች አሉ ብዬ አስባለሁ ባለሳሳት ማለት ነው አንቺም ሁሪሽ አድርጎ መጣሽ። ይህም ትንሽ መፈራ ይመጣው እዚ ቦታ ላይ ነው። ጥሩ እኔ የኔ ለውጥ ይሻላል ከአንተ። የኔ ውፍረት ቁም ነገር ያለው ውፍረት ነው። ከዛ ነው አንተ ዝም ብሎ ነው ብትወፍርም ባትወፍርም ምንም ማሰሪያ ያደረግም እኔ ግን ብወፍርም ብከሳም ለአንድ ለቁም ነገር ስላለ፣ ይህን ወይስ ለምንድን ነው የጠራ? ወደ ቁም ነገር ያው ወደ ቁም ነገሩ ስገባ በመጀመሪያ አንቺን ቼክ ማድረግ ግዴታ ነው። አንዳንድ እየመጣው እንድማሽ ነገሮች ነበረ። እናም ደግሞ ታዲያ ቦታ ጠፍቶ ነው እዚህ ጋ የጠራ? ቦታ ጠፍቶ ነው እዚህ ጋ የጠራ? ምን ችግር አለው ካፌም ሊኖር ይችላል፣ ምንም ሊኖር ይችላል እኮ። ግን ይህ ቦታ ወደድኩትና ፈለግኩት ዛሬ፣ ከዛ ጠራሁሽ ማለት ነው። ናፍቀሽም ነው የመጣሁት። ወደ ማክበር አይሆንብኝም፣ ጉርሻ ምሮ። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ታም አምሮባል። እኔ እንደምታውቀሽ ተሰራሽ ወይ እንትን ሁሉም ነገሮች ያደረግሻቸውን ነገሮች ባውቃቸው ደስ ይለኛል። ይመስለኛል ጊዜሽ ተቃርቧል። ረድ ይመስለኛል። አንድ ሳምንት በሁለት ሳምንት ነው አይቀረሽ። ያው ማለት ከእንትን ልጀምርልህ እና አሁን ካለኝ ጊዜ ልጀምርልህ ና ሐኪም እንደሚለው ከሆነ አሁንም የሚጠበቅበት ታይም ነው። ነገር ግን ጊዜ ያለሽ ተብያለ፣ በዚም ታይም ሊሆን ይችላል፣ ግን ደግሞ ጊዜ አለሽ ረዲ ሬዲ ሆኜ የምጠብቅበት ታይም ነው። አሁንም ሊሆን ይችላል ትንሽም ሊቆይ ይችላል በሚለው ማለት ነው። እንደዛ ነው። ከዛ ውጭ ደግሞ ከአንተ ጋር ተለያይቼ ያሳለፍኳቸው ጊዜያቶች ምን ተሰማሽ ካልከኝ አሁን አይደለም ንላንተ የተራራቅ ነው ቆያን ከተራራቅ ረጅም ጊዜ ሆነ አልቁ እኔ ወደዚህ ከመጣው በኋላ ያለውን ታይም ብቻ ሳይሆን እዛም እያሉ ብዙ ጊዜ ሆነ ነው እናንተ መሀል ርቀት ከተፈጠረ፣ እና እዚህ ቦታ ባቀጥላኝ ጥሩ ነበር። ምንም ምክንያት የለኝም። በቃ እዚህ ጋር ባልገኝ ደስ ይለኝ ነበር፣ ምክንያቱም በፊት ያሳለፍነው ነገር አለ፣ በፊት ያሳለፍናቸው ሁኔታዎች አሉ እና አሁን ደግሞ እንደዚህ አይነት ሁኔታ እዚህ ጋር መገናኘት ለኔ ጥሩ አይደለም። አሁን ያለንበት ሁኔታ አንተን ያስደስትሃል? አንተን ያስደስትሃል? ደማስደስተኝማ ደጋግ ነገር ይሻለ

ወደኋላ መለስ ብለን ያሳለፍናቸውን ነገሮች ስናስታውስ ከፊት ለፊት ብዙ መልካም ጊዜያዎች፣ ብዙ ነገሮች እንዳሉ እንዲሰማሽ ስለምፈልግ ብቻ ነው በድጋሚ እንድንገናኝ እንትን ያልኩት ማለት ነው። ብቻ ውስጥሽ ላይ የሆነ ነገር እንደሚሰማሽ እርግጠኛ ነኝ። ያው ከክፋት አንጻር ወይንም እንድትረበሽ ያደረኩት ነገር አይደለም። ጀስት እዚህ ቦታ እኔ ኤፍሬም ሙቪ አንቺ አንድ ላይ ብዙ ነገሮችን አሳልፈናል። ከማይ የሚገር ፕራንክ ተደራርገንበታል ይመስለኛል። ረጅም ጊዜያችንን እዚህ ነበር የምናሳልፍ የነበረው። ሰፈሩ ደስ ይላል እና ውስጥ ጥላ ነው ሲደብረን ቤት እኔም ኤፍሬምም ልመጣ ማቆጭ ነበርና ለዛ ስለምወደው ነው ቪዲዮ ምሰራ የነበረው ማለት ነው እና

ትንሽ ከውሮ ውስጥ የመረበሹ ላይቀር ነው እና ምንም ማለት አልችልም። ውስጡ ላይ ያሉት ነገሮች አንዳንድ ጊዜ ደግሞ አውርተሻቸው ቢወጡልሽ ከዛ ጥሩ ነገር ይመጣል ብዬ ነው ማስበው። ውስጥሽ ላይ ያለውን ነገር በውስጥሽ ይዘሹ ኬድሽ ግን ሁሌም እንደተረበሽበት ነው የሚቀረው ያ ነገር ማለት ነው። ስለዚህ አሁንም ቢሆን እኔ ነገር መፈልገው ነገር ምን ውስጥሽ ንንትንዲለው ያለ ነገር አልፈልግም፣ እንድትረበሽም አልፈልግም እና ማውራት የሚፈልግ ነገር ካለሽ፣ ዛሬ የቀጣኩበት ዋናው ምክንያት ደስት በቃ ላገኝ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ስታዎች እንድታስታውሽም ስለምፈልግ ከዛ ውጭ ምንም ምንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት አንቺ እኔም ማግኘት የባስፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈውን ብዬሻለሁ የሆነ አክል ጊዜ የመጣው እጠይቅሻለሁ። ማድረግ ያለብኝ ነገር አድርጋለሁ። ወደኋላ አለልም እነዛ ነገሮች ከማድረግ ማለት ነው። ምናልባት አሁን ያለንበት ነገር ተራረቀ ሊሆን ይችላል። በመሀላችን ብዙ ክፍተት ኖረው ሊሆን ይችላል። የሰው ልጅ ሕይወት ግን ይቀጥላል አለ አንቺም እየኖርሽ ሲሆን እኔም እየኖርኩኝ ነው። በዛ መሀል ግን አንቺም ለራስሽ በምትኖር ሰዓት፣ እኔም ለራሴ በምኖር ሰዓት፣ በመሀሉ ብዙ ነገሮች አፕል እያደረጉ ነው የሚሄዱት

ኦረዲ መጣወት ማስገሽ ነው አልኩሽ። ማፈቅቅ እርግጠኛ ለማስመሰል ቀላል ነው። እኔ ግን ማስመሰል የሚባለውን ነገሮች ያስታውቅብኛል፣ እና አንቺው ማስረግ ትችላለሽ። እያስመሰልኩም ከሆነ እያስመሰልክ ነው በይ። አይ የምርህ ነው ካልሽን፣ ደግሞ የምርህ ነው። ለምን ፊቴ ላይ በደንብ አድርጎ ያስታወቅብኛል። ይህንን ደግሞ በአብረን ባሳለፍናቸው አብረን ባኖርናቸው ጊዜያቶች በኔ ላይ ማየት ወይንም መረዳት የምችላቸው ነገሮች አሉ። ስለዚህ አሁን ዛሬ እኔን አይተሽ መረዳት ትችያለሽ። እንዴት መጣት ያለው ያለህበት ሁኔታ ፈቅደው ነው ወደዚህ የመጣው የሚታወራው ነገር ምናምን እንግዳው ነብኝ ስል እንደዚህ አይነት ነገር ቆይተሃል እና አሁን ላይ ደግሞ እንደማይክ ሆነ በጣም ኮንፈርት ዞን ላይ ነኝ። ይሁን የተመቻቸው ሁኔታ ውስጥ እንዳለ ነው እያሳይህን ያለ ሁሉ ሁላችንም ቢሆን ነው። እንደዚህ ስትል እናጠበቁ ለዛ ነው እርግጠኛ ቆይል ያው የተመቻቸ ኑሮ ላይ እንደሆንኩኝ እንዳልሆንኩኝ ራሴ በራሴ እንትን ብላ ይሻሉ። የሰው ልጅ የሚያየውን ብቻ ነው ሊፈርድ የሚችለው እና ይመስለኛል፣ አንቺ ያየሽው ነው እየተናገርሽ ያለሽው ስለዚህ እኔ ምቾት ላይም ልሆን አልሆንም፣ እኔ እና ፈጣሪ ነው የምናውቅ። ከዛ ውጭ ማለት ላይ አይችልም አደለ? ስለዚህ ምቾት ላይለህ ማለት አይችልም አለች። ታዲያ ይህንን እንድረዳ ክፍል ክለም ምንድን ነው ማለት ማይሆን ነገሮችን እኔ እንዳይምታደርገው እንዳይምታደርገው ሲሉ ደስ ይገባናል፣ አይደል? አንዳንድ ጊዜ ምናለ መሰለሽ ኃላፊነት ኖሮ ብሻ ቃል በደንብ አለብኝ። እ ኖሮ ብሻ ቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሲሆኑ ይህንን ደግሞ ለአንቺ መንገር አይጠበቅብኝ። እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ። ስለዚህ ለነዛ ሰዎች ደግሞ እየሰራ ሆኝ ጤነኛ ሆኝ ራሴን እየተንከባከብኩኝ ለመወርላቸው ይገባል። ገባሽ? ያንን ነገር አስበሽ መረዳት ከቻልሽ እንግዲህ እኔን ትረጅኛለሽ እያስባለኝ። ምናልባት ጥቂት ሰዎች ናቸው ሆነ ሊረዱኝ የሚችሉት ማለት ነው። አንድ ጥያቄ ጠይቂ። በዙሪያ ያሉት ሰዎች ከኔና ከልጅ ይበልጣሉ። እኔን ከሌሎች ጋር ኮምፔር እንድታደርገኝ አልፈልግም እራስሽን ኮምፔር እያደረግሽ ያለሽው እንጂ አይደለም ምናልባት አምጥ ያልከኝ እኮ እንደዛ ነው እንደዛ አይደለም እኔ ለአንቺ የሚሰጥሽ ቦታ ይለያል ለሌሎች የሚሰጣቸው ቦታዎች ይለያሉ ገባሽ እኔ አንቺን የሚሰጥበት ክብር ይለያል ለሌሎች የሚሰጥበት ክብር ይለያል አለቀ በቅ እንጂ አንቺ እነሱ በልጠው ምናምን ነገር አይደለም እሺ ይህንን ነገር ጊዜው ባያልፍ ብታሳይን ጥሩ ነበር። መጀመሪያው ማለት በብዙ መንገድ ይህንን ነገር ለማየት ፍላጎት ኖረን ያጣሁበት በጣም ብዙ መንገዶች አለ። አሁን ባህሪው ምን ፋይዳ አይኖረም። ምን አለ መሰለሽ የሚሆኑት የምታያቸው ነገሮች በሙሉ መሆን ስላለባቸው ነው፣ እየሆነ ያሉት ግዴታ ስለሆነ ምናልባት አሁን በዚህ ሚዲያ ፊት ስላልመታችንም መናገር ማልፈልጋቸው ነገሮች መናገር አልፈልግም። እውነት ግዴታ ስለሆኑ ነው። እሺ፣ ለማንኛውም እንደተረዳችሁ፣ ሁሉም ሰው የሚረዳበት አንግድ የተለያየ ነው እና አንዳንዴ ለመኖር ብለሽ የምታደርጋቸው ነገሮች አሉ አንድ ነገር ለምንጠይቅሽ ጥያቄ ላይ ጥያቄ ሳይሆን ለመኖር ብለሽ የምታደርጋቸው ነገሮች አሉ። ህይወትሽ ላይ ከሌሉ ይህንን ስሜት አታቂው፣ ካሉ ግን በደንብ አርግስ ትረግኛለሽ። እና እኔ ለማንኛውም ለምንለፈው አሁን ስለሱ ለወራሽ ምናምን አይደለም። ስት ስላገኘዎች ደስ ብሎኛል። ለምን ጥያቄዎች ተትተውኛለግ ይሁን አይ ምናልባት እንደዚህ እየተጠያየቅን ምናምን ከሆነ ብዙ ነገሮችን የጉን ታይም ያለንበትን ነገር እያበላሸን ነው የምንሄደው። እና ከቻልሽ ነገሮችን በመልካም ለመረዳት ሞክሬ ካልቻልሽ፣ ችግር የለውም። ጀስት ዛሬ ላገኝሽ ፈልጌ ነበር። አግኝቼሻለሁ፣ ደስ ብሎኛል። አምሮብሽ ስላየሁሽ ደስ ብሎኛል። እና ተጣሪ አምሮብኛል፣ አምሮብሻለሁ

ነገሮች ትንሽ ይከብዳሉ በምን አይነት መንገድ መሄድ እንዳለብኝ ማለት ነው። እና ከእግዚአብሔር ከአንቺ ጋር በሰላም ነገሮች ይገላግልሽ። ያው የምሬ ስነግራችሁ ማታ ሕልም አይቻለኝ እና እግዚአብሔር ያየሁትን ሕልም እውን አድርገው በሰላም ወልዳ ጌታን የምሬ ነው የምነግራችሁ እና ልጄን ጋሽ የፋዘር ማለት ነው በእጁ ይዞት ነበረ። የኔ የደረስኩት ማለት ነውና መሰላም ላ ምናምን ነገር የኔን ልጅ ጋሽ ይዞ ነበር በህልም ያየሁት ማታ እና ለዛ ክብር ያውቃል። ይሄ ነው ልልል የሚችለው እና ራስሽን ጠብቂኝ። የሚያስፈልግሽ ነገር ካለ ጠይቅኝ፣ ተጎንሽ ነኝ። እንዴት ነገር ለማያስፈልግሽ ነገር በሙሉ ማለት ነው ሌላ ምናልባት እንድታወሪ የምትፈልጊው ነገር ካለ ልጠይቂ፣ የምትፈልጊው ነገር ካለ ጠይቂ እና ፈቃደኛ ከሆንሽ ሸኝሻለሁኝ። ፈቃደኛ ከሆንሽ ደግሞ ህዝቡ ጋር እናለያያለን ማለት ነው። በቃ ችግር የለውም፣ እኔ እሄዳለሁኝ። ምናልባት እንደነገርኩ ከዚህ በፊት ቃል ስለገባሁ ያው

ብዙ ሞክረሽ ችለሽ ነበር፣ አልሆነሽ። ለማንኛውም ፋሚሊ ስላገኘት ደስ ብሎኛል። እኔ ያለፉት ነገሮች ለማስታወስ ምናምን ነገር ሳይሆን ምናልባት አሁንም የምንጠረዱት የፈልገው ነገር አንዳንዴ ጥሩ ትዝታዎች ጥሩ ናቸው እና ያንንም ነገር በማሰብ ነው ዛሬ የጠራኋት የፋሚሊዎቼ እና ይህንን ቪዲዮ እናንተም ከመጨረሻው ስላያችሁት ከልብ አመሰግናለሁ። ሙስሊም የሆናችሁ ድዋ እያደረጋችሁ፣ ክርስቲያን የሆናችሁ ደግሞ ጸሎት እያደረጋችሁ ያየሁት ህልም እውን እንዲሆን ሁላችሁ ከጎኔ የሆኑ በጸሎታችሁ እና እግዚአብሔር በሰላም ነገሮችን የእሷንም ነገር ይስታ ቻደስ ብሎኛል ዛሬ እውነቱን ስነግራችሁ ደስም ብሎ እያል ወደኋላ መለስ ብዬ ሳስበው ደግሞ ነገሮች ትንሽ ውስጥ ይረብሸውታል። እግዚአብሔር ይመስገን ብቻ፣ በዛ መሀል እግዚአብሔር ይመስገን ጥሩ ነው። አንዳንዴ ለመልካም ነው፣ ሁሉ ነገሮች ለበጎ ነው። እዚህ ቦታ መምጣቴ ለበጎ ነው። ዛሬ እዚህ መሆኔ ለበጎ ነው። እናንተንም ዛሬ ይህንን ቦታ ማሳየቴ ለበጎ ነው እና አመሰግናለሁኝ። መልካም ጊዜ ይሁንላችሁ። ባህላይ በቀጣይ እንገናኛለን።